መጀመሪያ ራስ ዳሽን ነበረ። ደርግ ጊዜ ራስ መባል ስለማይቻል ራስ ቀረና ዳሽን የሀገር ባህል ምግብ ቤት ተባለ። ዜግነቴ አሜሪካዊ ነው። ነውዛ ነው የሚያልኩሽ እንደው ተስፋ ቆርጠሽ ባቱ ብለሽ አንዳንዱ ልክ ምግብ እንደሌለው ሰው የእውነቴን እኮ ነው ምልሽ እራበን ይለኛል መድረካየው ኒሆን ቆመሽ አውሪ አውሪ ስለሚልሁን ሰሊጥ ፍትፍት አለው፣ ተልባ ፍትፍት አለው፣ ሱፍ ፍትፍት አለው

እንዴት ከረማችሁ? አንድ ቦታ ሰዓታችን ላይ ደርሰናል። እስኪ እንደ ኢትዮጵያ ውስጥ ረጅም እድሜ ያለው ሬስቶራንት ወይም ምግብ ቤት የምታውቁት ካለ እናንተ ነገሩኝ። ዛሬ እኔ ግን አንዱን ላሳያችሁ ነው። ብዙዎቻችሁ ታውቁታላችሁ፣ ትዝታም ይኖራችኋል ብዬ አስባለሁ። ዳሽን ተራራ ሬስቶራንት 49 አመት እድሜ ያስጠገበው ሬስቶራንት የቦታ ለውጥ አድርጎ በአዲስ መልክ እንዲህ በተንጣለለ ግቢ ውስጥ ስራውን ጀምሯል። በቅርቡ ነው ስራውን የጀመረው። እኔም እንግዲህ ምን ይመስላል የሚለውን አዲሱን ዳሽን ተራራ ለማየት መጥቻለሁ። አብረን እንሂድ። ሰላም ለዚህ ቤት እንኳን ደህና ቆየሽ። በጣም ደስ ይለኛል። እንዴት ነሽ? ደህና ነሽ ወይ? ደህና መጣች ጂቢው በጣም ትልቅ ነው። ቤታችን ይሄንን ይመስላል። ቆንጆ ቆንጆ ስዕሎች አሉን እንደ ጋለሪ ነገር በባህል ነው የሚታወቀው። ምግባችንም፣ ዴኮራችንም ባህል ነው። ወደዚህ ሰወስደሽ ይሄ ሰርቪስ ኤሪያችን ነው። እኛ ዳሽን ምግብ ቤት ሁሉ ነገራችን ቤታችንን ነው የምንሰራው ማለት በርበሬያችንን፣ ሽሯችንን፣ ቅመማችንን ጥሬቃውን፣ ነው እንጂ ከውጭ ምን ገዛው፣ በሙሉ እዚሁ ነው የምንሰራው። ከዛ ወደ እንግዲህ ምግቡ የሚሰራበት ቦታ ልውሰድሽ። ምግባቸሁ እግዚአብሔር ይመስገን እስካሁን ጥሩ ስም አለን እና ይሄ እንጀራ መጋገሪያችን ነው። እንጀራ መንጋገርበት ቦታ ነው። እንግዲህ ኬችናችን ይሄ ነው። እሷ ከእናቴ ጀምሮ የነበረች ናት። ዋና ወጥ ቤታችን ናት። ሮ ጽጌ ዳኛ አንቺ እኮ እስከ አሁን አላስተዋወቅሽም። እንግዲህ ለተመልካቾች እባላለሁ። አንቺ እያልኩ ነው ቀርዝለሽ። ከእናትሽ ነው ሬስቶራንት ወይ ምግብ ቤት የተረከብሽ? ከእናቴ ነው። እናቴ በ1968 ዓመተ ምህረት አጼ ኃይለ ስላሴ በወረዱበት ዘመን ንብረት ሲወረስ አንድ ቤት ስለሚፈቀድ ትልቅ ቤት ስለነበራት እዚ አምባሳደር ጀርባ ነበረና አንድ ስለነበራት እዛ ምግብ ቤት ጀመረች። ያው በጣም ባለሙያ ነበረች እና በጣም ጥሩ ምግብ ቤት ነበረ። በፈረንጅ 93 ድረስ ሰራችና እኔ በ93 እሷ ስትሮክ ይዟት ስትታመም መጣሁ። እኔ ለሶስት ዓመት አስታመሚያት። ከዚ ያለ የምኖረው የነበረው ሎስ አንጀለስ አሜሪካን ሀገር ነበርኩ። እዛ አግብቼ ወልጄ ያጠናሁት ማኔጅመንት ነው። ልጅ ወልጄ ልክ እናቴ ስትታመም አንድ ሰው ፈልጋለሁ ስትል እኔ መጣሁ። ከዛ ሶስት ዓመት እሷን ካስታመምኩ በኋላ እንደገና የእሷ ስም ለምንትን ለማድረግ ስራውን ቀጠልኩ። ዳሽን ቀጠለ ማለት መጀመሪያ ራስ ዳሽን ነበረ። በደርግ ጊዜ ራስ መባል ስለማይቻል ራስ ቀርና ዳሽን ያገር ባህል ምግብ ቤት ተባለ። ከዛ በኋላ እኔ ከመጣ በኋላ አምባሳደር ጋር ነበረ የቤተሰብ ቤታችን። እሱ ሲፈርስ ወደ ካሳንችስ መጣ ተፈጥሮ ያኔ እኔ ተራራን ጨመርኩበት። ምክንያቱም ያው ራስ ዳሽን ተራራ እንዲሆን ማለት ነው። አዎ ትልቁ መገለጫችን ስለሆነ በሱ እሱን ስም ቀጥዬ ተርኩ። እንግዲህ ይሄ ምግብ ቤት አሁን 49 አልፎ ወደ 50 ሊመጣ ነው። እንግዲህ በጣም የሚገርም ነው። በጣም መጀመሪያውን ሁሉ የሚገርመኝ እዚህ ምግብ ቤት 49 አመት 50 አመት፣ በጣም ትልቅ ጊዜ በተለይ ለሬስቶራንት ደግሞ በጣም ትልቅ ነው። እና እንደው ያንን ተወዳጅነታችሁን ሁሉ ያስቀጥላችሁ ያስጠበቃችሁ ነገር ምንድ ነው ይህን ሁሉ አመት? ምን መሰለሽ፣ እንግዲህ በእናቴ ጊዜ ያው በራሷ መንገድ ነበር የሰራችው። እኔ ግን ምንድነው ይህንን ስራ ሲጀመር፣ በእውነቱ ስራ ለመጀመርም አልነበርም የመጣወት፣ ግን ከጀመርኩት በኋላ ሰርቪስ ምን እንደሆነ አውቃለሁ እና መጀመሪያ ያው ሰራተኞችንም እኔም ሁላችንም መጀመሪያ እንግዲህ በፈረንጆች ካስተመር ዘኪንግ ይባላል አይደለ፣ ሁልጊዜ እንግዶቻችንን ነው የምናስቀድመው። እና ምንድን ነው ዋናው ምስጢሩ ይመስለኛል የዚህ የ49 ዓመት በተከታታይ ምግባችን እንትን ሲል የቆየው ምንድ ነው ቅመማችንን፣ ሹሮችንን፣ በርበሬያችንን፣ እንጀራችንን፣ ሁሉ ነገራችን እዚሁ ነው የሚሰራው እራሳችንን። ተደባለቀ ሊባል የሚችል ነገር የለም። እና አንዱ እሱ ነው። አንድ ምግብ ላይ አሁን አንድ ዶሮ ወጥ የሴም አይነት ቅመማ ቅመም ከከተትሽበት ምንም ሊሆን አይችልም። ሰራተኞቹ አሁን እንዳሳየውች ነው አንዷ ከእናቴ ጀምሮ የነበረች ናት። ለምንድነው ሰራተኞች እዚህ የሚቆዩት? እኔ እንደ እንደ ቦስ አይነት ነገር አይደለሁም። ለእኔ እነሱ ቤተሰቦቼ ናቸው እና ምንድነው እነሱም እንዳይጎዱ እኔም እንዳልጎዳ ተስማምተን ተገባብተን ነው እየኖርን ያለ ነው። ምግብ ቤት ላይ ደግሞ ትልቁ ነገር ሰራተኛ ይመስለኛል። ሰራተኛ በተቀያየረ ቁጥር ጣምሽ ስለሚቀያየር ብዙ ጊዜ እንግዲህ ሰራተኛ መቆየት ማለት ሰራተኛ እና ለዚህ ነው ሁልጊዜ ምግቡ ምናምኑ የማይቀያየረው፣ ለዚህ ነው ብዬ ነው። ይሄ እንግዲህ አዳራሻችን ነው። ያው በድንኳን ነው የሰራ ነው። የአበሻ ጌጣጌጦች አሉ። ይሄ አለማው ምንድን ነው? ብዙ ዝግጅቶች እንዲዘጋጁበት ግቢው ትልቅ ስለሆነ ስቴጅም ሰርተናል። ለሰርግ፣ ለመልስ፣ ለልደት ለተፈለገው አይነት ዝግጅት እንዲሆን ብለን ነው። መመገቢያም ነው። ከዛ ፕሮግራም ሲኖር ደግሞ አዳራሹ ነው ፕሮግራም ሲኖር ደግሞ አዳራሽ ሆነ መድረክ ካየሆን ያሁን ቆመሽ አውሪ አውሪ ስለሚል እና እንደዛ ነው። እስኪ እኔም ልከተለሽ ሸንጋባ ራሱኛ ያለ ነው። በቃ ሰተት ብለን የገባነው ፓርኪንጉ በጣም ነው ደስ የሚለው እና ብዙ ጊዜ ምግብ ቤቶች ላይ ሰው የሚቸገረው ፓርኪንግ ነው። ይሄ ግን ፓርኪንግ አለው። ግሪነሪያን በሙሉ በደንብ አድርጌ ነው ያሰራሁት። አሁን ገና ሶስት ሁለት ወር ሶስት ወር በኋላ ብትመጪ ይሄ ሌላ ነው የሚመስለው። የመኖሪያ ቤት አይነት ስሜት አለ። የመኖሪያ ቤት ድሮ መኖሪያ ነበር፣ ባለቤቶቹ ድሮ ይኖሩበት ነበር። በኋላ ቤት ውስጥ ነበር ማለት ነው። ልክ ቤትሽ እንደምትገቢ ሚያቀርብ እና በጣም ደስ ይላል። እዚህ ጋር ደግሞ ጎጆ ሰርተናል፣ የቡና ሰነሆ። ስለዚህ ምሳችሁን ደግሞ ከበላችሁ በኋላ እዚህ መታችሁ እንትን ትላላችሁ። በጣም ነው ደስ የሚለው። ቆንጆ ቡና ላረን መጣለው። ጨስ ጨስ አድርገሽ ጠብቂኝ ስዕሎቹ የሚገርሙት ቅድም ጠይቅሻለሁ ብዬ አልጠየቅኩሽም በእርግጥ ድሮም ባህላዊ ቁሳቁሶች ኢትዮጵያን የሚገልጹ ነገሮች እንደምታስቀምጡ አውቃለሁ አሁን ግን ስዕሎቹ በጣም ተለዩብኝ ና አርት ጋለሪ አይነት ስሜት አለ አሁን ጋለሪ ሆኗል ለምንድን ነው የቤቱን ግሬስ ይሰጠዋል እና ምንድን ነው እህቴ አርክቴክት ናት ኢንተሪየር ዲዛይነር ናት እና አሰብነውና ለምን ጋለሪ እናደረገው በዛም ደግሞ አርቲስቶችን ማስተዋወቅ የሚቻልበት ጊዜ ስለሆነ ለእኛም ግሬስ ይሰጠዋል፣ እነሱም ይጠቀማሉ። የሚፈልጉ አርቲስቶች መተው ማስቀመጥ ይችላሉ። እና በዛ መንገድ ነው ሄዱ። እንግዲህ በትክክል ተረድቾ ይሁን አላውቅም፣ ሰአሊው ስለሌለ እንዳይቆጣኝ ነው። ፎቶግራፎች አሉት። ከዛ ስዕል ነው ከታች እና መሀል መሀል ላይ ትክክለኛ ፎቶዎች ናቸው ያሉበት። እነዚህ ጃንጥላዎች ፎቶዎች ናቸው። ዋው! በጣም ነው የሚያምር በጣም ይቅርታ፣ ነው ቆየሁብሽ። አይደለም ኧረ በጭራሽ። እኔ ስዕሎቹን እያየሁ ነበር። እሺ እስኪ እንግዲህ ማዕድናችንን ደግሞ እንድትቀምሺ የተለያዩ ነገሮች ይዘናል። ጓጉቻለሁ በጣም በለው በለው። ሽታው ራሱ ከሩቅ ነው። ይሄ እንግዲህ እሺ፣ የፍስክ በየ አይነቱ የምንለው ነው እንግዲህ። የወጣ ወጥ አይነቶች በሙሉ አሉ። ይሄ ፍትፍት ኮምቢኔሽን እንለዋለን። ምን አለው? ሰሊጥ ፍትፍት አለው፣ ተልባ ፍትፍት አለው፣ ሱፍ ፍትፍት አለው፣ የሽሮ ፍትፍት። የሽሮ ፍትፍት ታውቂያለሽ። ሰው ሰክሮ ጠዋት። ግን ለጤናም ጥሩ ነው አይደል? በጣም ምግባችሁን እኔ ብቻ አይደለሁም፣ እግዚአብሔር ይመስገን ጥሩ ነው። በጣም ነው የሚጣፍጠው። የቤት ነው ምግብ። ዋናው ዓላማው የቤቴ ምግብ ብሎ መቶ እንዲበላ ነው እና እንዲወስድ። በጣም ነው የሚጣፍጠው። ግን የገረመኝ ጽጌ እኔ አሁን ስጋ ቤት ውስጥ ምላሰንበር ሲባል እኔ የማውቀው ልዩነቱ ይገለጽ ጣም አይደለም ካልቀመቱ፣ ይህኛውን ለመቅመስ በጣም ነው የጓጓው። ጽጌ ሰሊጥ ታልባ ሰሊጥ ተልባ። አሁን እዚህ ጋር እንደምታየው ሽሮ ነው። እዚ ጋ ተልባ አለ፣ እዚ ጋ ሱፋ አለ፣ እዚህ ጋ ደግሞ በዚህኛው ሳይድ ሰሊጣ አለ። በጣም ጤናማ እንደሆነ እንዲሁ በጣም ጤናማ ነው ለግመሳደል የበሰለ የምናምን አይደለም። ሞቅ ሞቅ ተደርጎ ተፈጭቶ ተቀመሞ የተሰራ እናንተ ናችሁ። ሰሊጡን ምን ሆነው ነው የምታዘጋጁት? ምልሻ ያው ሰሊጥ ገዝተን ነው፣ ግን ከዛ በኋላ ሞቅ ሞቅ አርገን አሁን ሂደቱን ራሳችንን የምናደረገው ሌላ ነው። እኔ እንደው ተመልካቾችም ያውቃሉ ቅ የጾም ምግብ አፍቃሪ አደለውም የስጋ አፍቃሪ ነኝ፣ ግን ይለያል፣ በጣም ይለያል። እና ብዙ ጊዜ ሰው የሚያዘው ከፍትፍቱን ከበያ አይነቱ ጋር በያ አይነቱ ጋር ደስ ይላል። ስሙ ምንድን ነው ይሄ? ፍትፍት ኮምቢኔሽን አለው ሽን የሁሉም ፍትፍቶች የሁሉም ፍትፍቶች አራት አይነት ስላሉ በጣም ይጣፈጥ ምሳ ነበር። ዝ አመሰግናለሁ። ውይ በጣም ደስ ይለኛል። እንደው እዚህ ድረስ መጥቼ ሳልጠይቅሽ መሄድ የማልፈልገው ነገር እንግዲህ ታሪኩን ስሳማ ከሚያውቁ ሰዎችም ሳጠያይ ከዚህ በፊት እንግዲህ ዳሽን ተራራ ሬስቶራንት ሶስት ጊዜ ፈርሶ እንግዲህ ይኸኛው ሶስተኛ ቦታ ላይ ነው ያለሽ። ሶስት ጊዜም ሲፈርስ ተስፋ ባለመቁረጥ አዳዲስ ቦታ እየፈለግሽ በቁርጠኝነት ነው የሰራሽው። ነው በቃ እኔ ምን አባቱ ወደ አሜሪካ ልሂድ ብለሽ ወደ ኖርሽበት ሀገር አልሄድሽም። ይሄ ጽናት፣ ይሄ ጥንካሬ ከየት እንደመጣ ማወቅ እፈልጋለሁ። አዎ እ ቡናችንም መጣችና ፈንዲሻ። አዎ ናይስ፣ ደስ ይላል። እጣኑን ቸብ ቸብ አርጉትና፣ ይገርምሻል። አዎ ለመጀመሪያ ጊዜ የአባቴ ቤት እና የእናቴ ቤት እንደመጣውም ስለነበረ በጣም አዝኜ ነበር። ቤተሰዎች ቤት ታሪክ ያለው ቤት እና ሲፈርስ በጣም አዝኜ ነበር እና ግን ያው ተስፋ መቁረት የለብሽም። አንድ ነገር ከፈረሰ አንድ ነገር ጋ መሄድ አለብሽ። በዛ ላይ ደግሞ ሰራተኞች፣ ብዙ ሰራተኞች እዣ አለሁ ያን ጊዜ እንኳን ሰባ አይኖሩም፣ ግን ወደ ሀምሳ ምናምን ነበሩ ሰራተኞቹ ብዙ ነው። ስቲል አንተ እና ያጋጣሚ ሆነው ብዙ ጊዜ አልፈጀብኝም። እንደ ስድስት ወር ምናምን የፈጀብኝ ግን አሜሪካን ሀገር ይሄ ኤኒ ታይም መሄድ እችላለሁ። ዜግነቴ ኢትዮ-አሜሪካዊ ነው። ለዛ ነው የሚያልኩሽ፣ እንደው ተስፋ ቆርጠሽ ባቱ ብለሽ አለሚ። እዚህኛው ላይ ነው እንደው እንደሱ ያልኩት ያኛው ላይ ወጣትም ነበርኩ። በጣም ኤነርጂውም ነበረኝ። እና ምንም ይሄን ያህል ብናደድም ምንም ብል ምንም እንትን አልነበረኝም። ያንን ራሱ የምልሻው አድሽ ነው። ሁሉንም እያደግኩ ነው የምገባው፣ ቤት እያረኩበት ነው የምገባው። ነገ ከነገ ወዲያ ልውጣ ላቆም የአንቺ ቤት እስካልሆነ ድረስ ልታቂዋችን። ግን አስር አመት ሰራሁበት እና ሰዎቹ ደግሞ በጣም በጣም እጅግ በጣም አይተሽ የማታውቂው ባለቤቶቹ በጣም በጣም ጥሩ ሰዎች ናቸው። አሁን ይሄኛው ግን ሲፈርስ፣ እኔ ልማት በጣም የምደግፍ ሰው ነኝ። ይሄንን ሁሉ ዕቃ ከጠዋት እስከ ማታ ቆመን አጋዝነው ነው የምልሽ። ያኔ ሞራል የወደቀ ለትንሽ ጊዜ ሞራል የወደቀ ከፈረሰ በኋላ እንደዚህ እቆያለሁ ብዬ አላሰብኩም ግን ያው ጊዜው ረዘመ። መጨረሻ ላይ የሁለት ወር የሁለት ወር እየከፈልኩኝ የስራ እንትን እያደረግኩኝ ማሰናበት ነበረብኝ። የተወሰነ ብቻ ነው ያስቀረውት ምክንያቱም ያው ስለማይቆም ሰርት ነው እና መጨረሻ ላይ አስር ወር ላይ በቃ ተስፋ ቆርጬ በቃ ቃይንም እሸጣለሁ እሄዳለሁም በቃ እና ለእግዚአብሔር ሰጠሁት። አንተ ከፈቀድክ ታደርገዋለህ ካልፈቀድክ ደግሞ አልፈቀድክ ዋላ ይኸው። በጣም ይህንን ነገር ሰጠኝና ሁልጊዜ ፖዘቲቭ ማሰብ ጥሩ ነው። የሚሰሩበት ቦታ በተለይ ቢዝነስ ቦታቸው ላይ መፍረስ፣ የተለያዩ ነገር ሲገጥማቸው ተስፋ ቆርጠው ተመልሰው አታገኛቸውም። ና አንቺ ሶስት ጊዜ እንደዚህ አይነት ነገር ገጥሞሽ መነሳትሽ ስለገምንሽ መመሰለሽ ቢ ከእናት የሚወረስኩት የአርበኛ ምንሽ ስለሆንሽ ስላለው

ምግብ ቤት ብቻ አይደለም፣ እንዳልኩሽ 49 ዓመት የቆየ ነው። ብዙ የውጭ ሀገር ሰዎች መጥተው እንደ የእንግሊዝ ፎረን ሚኒስተር በኋላም ፕራይም ሚኒስተር የሆነው መጥተዋል። ብዙ ሰዎች የሚስተናገዱበት ቤት ነው። በሀገራችንም ብዙ ባለስልጣኖች ፕሬዚደንት የሚሆኑት ምን የሚሆኑት ሚኒስትሮች የሚሆኑት የዳሽንን ምግብ ሳይበላ እዚህ ሀገር እንትን ያለ ሰው የለም። እና ለእኔ ኩራት ነው፣ ይሄ ኩራት ነው። ምክንያቱም አገሬንም አስጠራለሁ። ሰውም ተደስቶ ይሄዳል። በጣም ደስ የሚል ስራ ነው ያለኝ። በጣም ነው ደስ የሚል አዲሱ እንግዲህ ብዙዎች ዳሽንን ይወዱታል ያውቁታል። እና አስር ሲዘጋ ጠፋብን እያሉ ነበር እና አዲሱ የተከፈተው ዳሽን እኔ ከምነግራቸው አካባቢው ንገሪያቸው እስኪ ለ ከሀያ ሁለት አደባባይ ከትራፊክ ጽህፈት ቤት ጀርባ። ሶሻል ሚዲያ ላይም እየተንቀሳቀሳ ሶሻል ሚዲያ እየተንቀሳቀስን ነው። በጣም ደስ የሚል ቆይታ ነበረኝ። በጣም ነው ማመሰግነው። እኔም በጣም አመሰግናለሁ። በጣም ጥሩ ቆይታ ነበረን አብሮት። አሁን ደግሞ እዚህ ጋር የእንግዶች ማስታወሻ አዘጋጅተናል። ያው እንግዶቻችንን እንደ ቤተሰብ ስለምናይ አንቺም ስልክ ቁጥርሽን። አስተያየትሽን ምን እንደጎደለን ምን ጥሩ እንደሆነ ብትጽፊልን ደስ ይለናል። ሁሉም ሀሳብ ሁሉም ሀሳብ እንዲጽፉ አስቀምጠናል። ምክንያቱም ከዚህ ላይ ነው እርማት የምንወስደው። ኮመንት እንቀበላለን። የኮንታክቶቻችንን ደሞ አድራሻ ምናምን እናደርጋለንና አንቺም ደሞ እንደሱ ብታረጊ ደስ ይለኛል። በጣም አመሰግናለሁ። መልካም ጊዜ። አመሰግናለሁ። እሺ ስሜ ናፍቆት ናፍቆት ትግስቱ። እንግዲህ የተሰማኝን አስፍርሬ ያለው በዛሬው አንድ ቦታ በአዲሱ ዳሽን ተራራ ከአስር ወራት ቆይታ በኋላ በድጋሚ ተከፍቷል እንግዲህ አዲሱ ዳሽን ተራራ የባህል ምግብ ቤት ምን ይመስላል የሚለውን ዞር ዞር ብያየው ምግቡን ቀመስኩኝ በጣም በጣም ጣፋጭ ምግብ ነው ያላቸው ቦታው በጣም ደስ ይላል ለፓርኪንግ የሚሆን በጣም ሰፊ ቦታ አለ የተለያየ ፕሮግራም ለማዘጋጀት የሚሆን በጣም ትልቅ ግቢ ነው ሁላችሁም እንግዲህ እየመጣችሁ ይህንን ታሪካዊ ቦታ እንድታዩ ምግቡን እንድትቀምሱ ጋብዛችኋለሁ እኔ ቆይታ ይን ወደ ስቱዲዮ ልመልሳችሁ። እሁድን አንድ ላይ ቀጥላል። መልካም ጊዜ።